ተከበበች በአንድ እብሪተኛ መሪ ምክንያት በአንድ እሱን ከቦና አግዞ ዓለምን ለትልቅ ጦርነት በዳረገ ልሂቅ ሰበብ። በርሊን ዘመን የፈጠረውን እሳት ያነገቱ ከሁለት ሚሊዮን የሚልቁ ወታደሮች እንዲከቧት ሆነ። ሚያዚያ 945 እንደ አውሮፓውያን አቆጣጠር የሶቪየት ኅብረት ቀዩ ጦር በበርሊን ደጃፍ ላይ to fight to the bitter end in the final struggle of World War II in Europe, the battle for Berlin. አዶልፍ ሂትለር በጋዝ ቻምበር ውስጥ ሰው አስገብተው ሲፈጩለት የነበሩት ወታደሮቹ፣ ከፖላንድ እስከ ፈረንሳይና ሶቪየት ኅብረት ድረስ ዘልቀው የተዋጉለት ጄኔራሎቹ እየሸሹ በርሊን ደጃፍ ላይ ደርሰዋል። ኃይል ጨረስን፣ አቅም አነሰን ለሚሉ ታዛዦች የሚያቀርበው የሰው ኃይል ያልነበረው አዶልፍ ሂትለር ማዕረግ ማደልን እንደ ማጀገኛ ስልት ወሰደው። ፈርዲናንድ ሾርነር ጦር የተፈታ ሲል ኃይል ይጨመርልኝም ብሎ ሲጠይቅ በቃ ፊልድ ማርሻል ሆነሃልና ባለህ ኃይል ግጠም ብሎ በሬዲዮ መገናኛ ባለበት ሹመትና ማዕረግ ይሸልመዋል። ኮሎኔል ጎታርድ መረታቱን አውቆ ለናዚው አለቃ ሪፖርት ሲያደርግ ከዛሬ ጀምሮ ማዕረግህ ጄኔራል ሆኗልና ግፋበት ይለዋል። እንዲህ እያለ ወታደሮቹንና አዛዦቹን ለማበርታት ከመጣር ውጭ መውጫ ያልነበረው አዶልፍ ሂትለር በርሊንን መታደግ አልቻለም። ዋና ከተማው በጠላቶቹ እጅ ልትወድቅ የመጨረሻው ፍልሚያ በወረሃ ሚያዝያ የመጨረሻ ቀናት ላይ እየተደረገ ነው። በሶስት ግንባሮች ኃይሉን ያነቃነቀው የሶቪየት ቀዩ ጦር ስትራቴጂካዊ ማጥቃቱን እያካሄደ ነው። የሌኒንግራድ ከበባን የበጣጠሰው የናዚን ሰራዊት ከሩሲያና ፖላንድ እየገረፈ በርሊን ያደረሰው የማርሻል ጅርጆ ሺኮቭ ሰራዊት የከተማዋን መሀል ክፍል መደብደብ ጀምሯል። የፕራግ ጦርነትን በድል የደምፐረን ውጊያ በጀግንነት ያጠናቀቀው የማርሻል ኮኔቭ ጦር በደቡባዊ የበርሊን አቅጣጫ እንዲያጠቃ ግን ወደ ዋና ከተማው ለመግባት እንዳያስብ ተነግሮታል። የዚህኛው ጦር ኃላፊነት ከከተማው የሚሸሽን የናዚ ወታደርና ሹም መልቀም ነው። ማርሻል ኮንስታንቲን ሮኮሶቭስኪ በተለይ ለሸኮቭ ጦር ሽፋን እንዲሰጥ ታዟል። 2.5 ሚሊዮን እግረኛ ጦር፣ 6000 ታንክ፣ 7500 የአየር ጀት በርሊንን እሳት ያዘንብባት ዘንድ ቀጠለ። ከመላ አውሮፓ ሸሽቶ የመጨረሻ ምሽጉን የአገሪቱን መደና ያደረገው የናዚ ጦር አንድ ሚሊዮን ጭፍራ 1500 ታንክ 2000 አውሮፕላኖችን ይዞ የመጨረሻዋን ጽዋ ከመጎንጨቱ በፊት እየተታኮሰ ነው። By now, heavy street fighting was raging through Berlin. በርሊንን የከበበው የእሳት ማዕበል ከተማዋን ወደ አመድነት ሲቀይራት የናዚ ባለሥልጣናት የመጨረሻ ዘመናቸው እየደረሰ መሆኑን መገንዘባቸው አልቀረም። ከከተማዋ የመውጣት ፍላጎት የነበራቸው ባለሥልጣናት አሳቻ ሰዓትና ቦታ ፈልገው ለማምለጥ የሚያደርጉት ጥረት በመውጫ እጥረት አልተሳካም። እነዚያ እኛ ከሰው ልጆች ሁሉ የላቅነን የእኛ ዘር ሁሉ የበላይ ዘር ነው ሲሉ የነበሩት የአርያን ሰዎች መሬት ተከፍታ ትውጣቸው ዘንድ የሚመኙበት ሰዓት ላይ ናቸው። ዋናው ሰው ሂትለር ራሱንና ከተጋቡ በኋላ ለሰዓታት ብቻ አብራው የቆየችን ሚስቱን ገደለ። ሴማዊነትን ወንጀል አድርጎ ኑ ህዝብን በማንነቱ እንፍጅ እያለ ይቀሰቅስ የነበረው ጆሴፍ ጉብልስ መውጫ ማምለጫ ሲያጣ ስድስቱን ልጆቹንና ሚስቱን ገድሎ ሞተ። የሩሲያ ጦር የጀርመን ሰራዊት ጥይታ አስጨርሶ አሸንፎም እጅ ወደ ላይ እያስ ባለ ወደ በንከሩ ሲገባ የእነዚህን የናዚ ቁንጮ ባለስልጣናት አስከሬን ተነስንሶ አገኘው። ሌሎቹንም የጆርጆ ሸኮቭ ጦር እያሰሰ ያዛቸው። አንድ ሰው ግን አስከሬኑም ነፍሱም በበርሊን ከተማ አልተገኘችም። ሰውየው ከሂትለር ቁልፍ ሰዎች አንዱ ነው። የጀርመንን ወረራ የናዚን ጭፍጨፋ በዓለም ፊት ለማዋደድ ለውጭ ዓለም የአርያን ዘርን ታላቅነት እየሰበከ ሌላውን ለማጨድ በውጭ ጉዳይ ሚኒስትርነት የተሾመው ይህ ሰው ዮአኪም ቮን ሪበንትሮፕ ይባላል። እነ ሂትለር ራሳቸውን ገድለው ከፍርድ ሲያመልጡ፣ ነጎሪንግ ተጎርጉረው ከተደበቁበት ሲወጡ ሪበንትሮፍ ጠፋ። ያ ከጀርመን ሰክሬት ሰርቪስ ጋር በጥብቅ ተቆራኝቶ ሰዎችን በጋዝ ቻምበር ያስፈጨው ዮአኪም ቮን ሪቨንትሮፕ የት ገባ? የናዚን ሰዎች እየፈለጉ የመያዝ ግዴታ የተጣለበት የሶቪየት ኮማንዶ ጥያቄ ሆነ። ዮአኪም ቮን ሪቨንትሮፕ ማለት ይህ ነው። በእንግሊዝ አምባሳደር ተደርጎ የናዚን ንስረው አገዛዝ ለማስገንዘብ ሲሰራ የነበረው የውጭ ጉዳይ ሚኒስትር ተደርጎ የቨርሳይልስ ስምምነት እንዲፈርስ አበክሮ የሰራው የጀርመንን ወራሪዎችና ጸረ ሴማዊ ጭፍጨፋ ተገቢነት ለዓለም እየዞረ የነገረው ዮአኪም ቦን አገሩ ተሸንፋ የሰው ልጆች ሁሉ ቁንጮ ናቸው የተባሉት ዘሮች ዋና ከተማ የሆነችው በርሊን በጠላቶቹ እጅ ስትገባ እሱ የገባበት ጠፋ። አምባገነን መሪዎችን በሎሌነት ያገለገሉ ሰዎች ጠባይ የፍርድ ቀን ሲመጣ አንድም አላውቅም ነበር ታዝዤ ነው ብሎ መቀላመድ አለያም አገር ጥሎ መሰደድ መለያቸው ነው። ዮአኪም ቮን ግን ታዝዤ ነው፣ ሳላውቅ ነው፣ ግድ ሆኖብኝ ነው እያለ ለመካድም አልተያዘም። ከአገር ወጥቷል እንዳይባልም መላ አውሮፓ በጥምር ኃይሎች ቁጥጥር ስር በመሆን የጀርመንን ጠረፍ የሚሾልክበትን ቀዳዳ ዘጋግቶታል። የሶቪየት ኮማንዶዎች ምድረ በርሊንን በርብረው አላገኙትም። በተለይ ሶቪየቶች ይህንን ሰው አንጠልጥለው እጁን የፊት ጥኛ ስረው በሰራዊታቸው ፊት ተቆማትሮ ሊያሳዩት ከየትኛውም ጦር በላይ ይፈልጉታል። ይህ ሰው ደጋግሞ የካዳቸውና ለመወረራቸው ተጨማሪ አበርክቶ የነበረው መሆኑን ያውቃሉ። የኦፕሬሽን ባርባሮሳ ዋና ጠንሳሽ እሱ በመሆኑም ጥርሳቸው እስኪንገጫገጭ ቂም ቋጥረውበታል። የባርባሮሳ ኦፕሬሽን ናዚዎች ሶቪየት ሕብረትን የወረሩበት የዘመቻ እቅድ ነው። ደግሞም ከዚያ ቀደም ብሎ በ1939 ሶቪየት ሕብረትና ጀርመን አንዱ ሌላውን ላለመውረር ውል ሲያስሩ ከሞስኮቫቸው ከሞልቶቭ ጋር የተዋዋለው እሱ ነበር ግን ብዙም ሳይቆይ ቃል ታጥፎ የባርባሮሳ ዘመቻም ተከፍቶ ሌኒንግራድ የተባለችው ግዛት ለ872 ቀናት ከበባ እንዲደርስባት ሆኗል። በእነዚያ 872 የከበባ ወይም ሲጅ ቀናት በእነዚያ ሁለት ዓመት ከመንፈቅ ጊዜያት ውስጥ 1.5 ሚሊዮን ሲቪሎች ረግፈዋል። ምግብና መድኃኒት፣ ውሃና ሕክምና ተከልክለው ይህንን ያህል ዜጎች በዛሬዋ ቅዱስ ፒተርስበርግ በያኔዋ ሌሊንግራድ አልቀዋል። ከዚህ ሁሉ ዕቅድ ጀርባ ዮአኪም ቫን እንዳለበት ሶቪየቶች አሳምረው ያውቃሉ። ለእነሱ ከሂትለር ቀጥሎ ወንጀለኛው ይህ ፍጡር ነው። ግን አላገኙትም። የእንግሊዝ ወታደሮች በሚንቀሳቀስበት ቦታ ሁሉ አስሰው ዮአኪም ቫን የተባለን ወንጀለኛ አየሁ የሚል ሰው አላጋጠማቸውም። እንግሊዞች በእርግጥም ይህን ሰው በሚገባ ያውቁታል። የአዶልፍ ሂትለር አማካሪ ከመሆን ወደ አምባሳደርነት የተላከው ወደ እነሱ አገር ለንደን ነበር። ፉረር በሚል የንግሥና ስም የሚታወቀው የናዚዎቹ አለቃ ይህንን የቅርቡን ሰው ወደ ለንደን ሲልከው እንግሊዝን አሳምኖ ወዳጅ እንዲያደርግለትና አንግሎ ጀርመን የተሰኘ ጥምረት እንዲፈጥርለት ነበር። ደግሞም እንግሊዝኛ ከሚናገሩ የሂትለር ሰዎች አንዱ በመሆኑ ተመራጭ አድርጎት ነበር። ቀድሞ ነገር እንግሊዝና ጀርመን ሆድና ጀርባ በሆኑበት በዚያ ዘመን ወደ ለንደን መጓዝ የቤት ሥራን የሚያበዛ ነበር። የሂትለር ፍላጎት እንግሊዝ ከጎኑ እንድትሰለፍና ሶቪየት ህብረትን እንድትዋጋ የቦልሸቪክስ ኮሚኒዝምን እንድትፋለም፣ ይህን ለማድረግ የሚያስችለውን የአንታይ ኮሚኒተርን ፓክት እንድትፈርም ማድረግ የሚል ነበር። ዮዋኪም ቮን ይህ ጥያቄው በእንግሊዝ መንግስት ዘንድ ቅቡል አልሆነለትም። ቢሆንም ግን ስራውን ሳይተው የናዚ መንግስትን ማዋደዱን ሳይዘነጋ በዲፕሎማሲው ዓለም የሂትለርን ገጽታ ለመገንባት የሚያደርገውን ትጋት ሳያጓድል ጎን ለጎን ስጋውን ሊያስደስት የአንድን እንግሊዛዊ ልዑል ፍቅረኛ አማገጠ። በወግ አጥባቂዎቹ እንግሊዞች ዘንድ ስሙ በዚህ ምክንያት ክፉኛ ተብጠለጠለ፣ ደፈረን ተባለ። በዚህ ሳይበቃው በአንድ መንግስታዊ ድግስ ላይ ተጠርቶ ንጉስ ጆርጅ ስድስተኛን በናዚ ሰላምታ በመዘየሩ ሆድ ለባሰው የጀርመንና የእንግሊዝ ግንኙነት ማጪዳዋሰው። ከዚያ በኋላ በእንግሊዝ አልቆየም። ወደ ጀርመን ተጠርቶ የውጭ ጉዳይ ሚኒስትርነትን ውሰደው ተባለ። ከዚያም ጦርነቱ ሲጀመር ከበርሚንጋም እስከ ሊቨርፑል ከኮቨንትሪ እስከ ለንደን የጀርመን ጀቶች እየተመላለሱ ሲደበድቡ፣ 6595 እንግሊዛውያን ሲገደሉ፣ 15 ሚሊዮኖች ከቤታቸው ሲነቀሉ ይህ እንግሊዝን አስቀድሞ የሚያውቅ ሰው ሚናው የላቀ ነው ብለው ያምናሉ። እናም የዊስተን ቸርችል ወታደሮች ይህንን ሰው ከነነፍሱ ቢያገኙት ደስታቸው እንደ አትላንቲክ ሰፊ እንደ ቴምስ ወንዝ ረዥም እንደሚሆን አያጠራጥርም።

አምባገነኖች የመጨረሻቸው ቀን ሲደርስ ለዘመናት ያገለገሏቸውን ሎሌዎቻቸውን ሁሉ ማግለል ልማዳቸው ነው። ሂትለርም በዮአኪም ላይ ያንኑ አድርጓል። ጦርነቱን ጀርመን እየተሸነፈች ስትመጣ፣ ዓለም ሁሉ ጀርመን ላይ ሲፈርድ፣ አውሮፓ በሙሉ በናዚ መንግስት ላይ ሲነሳ፣ ዮአኪምን አነሳው። ጦርነቱ ከበርሊን ቅርብ ርቀት ላይ እንደደረሰ ሲረዳ፣ ስልጣንም እንደታጣ ሲያውቅ፣ ዮአኪም በበኩሉ ድሮ ነጋዴ በነበረ ጊዜ የሂትለር አድናቂ ሆኖ ናዚን ከመቀላቀሉ በፊት ወደ ኖረባት ሃምቡርግ ከተማ ሸሸ። በዚህ ምክንያት ነበር ሶቪየቶች በርሊን ሲደርሱ ያላገኙት። በዚሁ ሰበብ ነበር የበርሊንን መውጫ መግቢያ ያጠሩት የእንግሊዝና የአሜሪካ ወታደሮች ዱካውንም ያጡት። እነሱ ሳይደርሱ እሱ አስቀድሞ ሃምቡርግ ደርሷል። ዮዋኪም በዚች ከተማ በንግድ ሥራ ምክንያት ዓመታት ኖሯል። አገራማን ብሎ ወደዚያ ሲያቀና ወደ አንድ የድሮ ጓደኛው ቤት ለመሸሸግ ሄደ። ጓደኛውም ጣጠኛ ሰውነህና አላስጠጋህም ብሎ ፊት ነሳው። ከዚያም ስሙን ቀየረና ኸራይዛ ነኝ አለ። ወደ አንዲት ደሳሳ ጎጆ ቤት ውስጥ እንገብቶ ተደበቀ። ያ ዓለም አንቀጥቅጥ ሚኒስትር በአንዲት ጣሪዋ ቁመቱ ላይ በደረሰች ደጃፏም የረባ መዝጊያ በሌላት ቤት ውስጥ ራሱን አገኘው። ያ የተንቆጠቆጠ ቶክሲዶ ይደርብ የነበረ ሰው የአዘቦት ልብስ እየለበሰ የሚንገላወድ መስሎ ለመከሰት ሞከረ። ጥቁር መነጽርም ሲያደርግ ይስተዋል ነበር። እንዲህ እያደረገ ሶስት አራት ሳምንታትን አሳለፈ። የጥምር ጦር አሰሳ በቀጠለባቸው በእነዚያ የ1945 የአውሮፓ የጸደይ ወራት የእንግሊዝ ጦር ሃምቡርግ ከተማን ሙሉ በሙሉ ተቆጣጥሯል። በዚያ ከተማ ደግሞ የናዚ ማሰቃያ ማዕከል ጌስታፖ ዋና ጽህፈት ቤቱ ይገኛል። እናም በዚች ከተማ በርከት ያሉ ወንጀለኞችና የወንጀል ሰለባዎች እንደሚኖሩ ተገምቷል። እንዲያም ሆኖ በጥብቅ የሚፈልጉት ዮአኪም ቮን ሪቨንትሮፕ ይገኛል ብለው አልጠረጠሩም። ሰኔ 14 1945 ከሰዓት በኋላ ግን አንድ ወጣት ልጅ የእንግሊዝ ወታደሮች ወደሚገኙበት ጦር ሰፈር አመራ። ይህ ልጅ የዮአኪም ጓደኛ ልጅ ነው። እናም የቀድሞው የናዚ የውጭ ጉዳይ ሚኒስትር በዚህ ከተማ ይኖራል ያረፈበትንም ላሳያችሁ ዘንድ ፈቃደኛ ነኝ አላቸው። የዚህ ልጅ አባት ከዮአኪም ቮን ጋር የወይን ንግድ በቀደመው ጊዜ አብረው ሲነግዱ ይተዋወቃሉ። እናም የእንግሊዝ ወታደሮች በዚህ ልጅ እየተመሩ በዚያን ዕለት ወደ ዮአኪም ደሳሳ ዋሻ አመሩ። በሩን ሲያንኳኩት አንዲት ወጣት ሴት ከፈተችው። ወደ ውስጥ ተከታትለው ዘለቁ። ዮአኪም ከተኛበት አልጋው እርቃኑን ተነስቶ ዓይኑን አፈጠጠ። ወዲያው ወደ ትራሱ ስር አንዳች ነገር ፍለጋ ተንደፋደፈ። የእንግሊዙ ወታደር እጁን ከነ ትራሱ ሲይዘው ከስር ችግር ቢገጥመው ሊውጠው ያዘጋጀውን የሳይናይድ መርዝ አብሮ አገኘው። ሆኖም በፍርድ እንጂ ራስህን አጥፍተህም አትሞትም ያለው የእንግሊዙ ወታደር የሳይናይድ መርዙን ለብቻው ይዞ እጁ ላይ የብረት ሰንሰለቱን አጠለቀለት። ከትራሱ ስር እንደገና ገለጥ ሲያደርግ አንድ በእንግሊዘኛ የተጻፈ ደብዳቤ አገኘ። ደብዳቤው ለእንግሊዙ ጠቅላይ ሚኒስትር ዊስተን ቸርችል፣ ለውጭ ጉዳይ ሚኒስትራቸው አንቶኒ ኤደንና ለጦር መሪያቸው ማርሻል ሞንተጎምሬ ተጻፈ ነው። በእንግሊዞች እጅ እንደሚወድቅ ደመነፍሱ የነገረው ይመስል ዮአኪም ለእንግሊዝ መሪዎች ስያዝ የሚደርሳቸው ይሆናል ያለሚመስል ደብዳቤ ጽፎላቸዋል። ሚኒስትሩን ከያዙት ወታደሮች አንዱ ደብዳቤውን ሲገልጠው እንዲህ የሚል መልእክት ተነበበለት። ይህ ሁሉ የሆነው እናንተ ባለመስማማታችሁ የሶቪየት ቦልሸቪክሶች ለሁላችንም አደጋ መሆናቸውን ገልጸን ተባብረን እናጥፋቸው ብንላችሁ ፈቃዳችሁ አልሁ። ይልቁንም በጸረ ጀርመን ስሜት መቀጠልን መረጣችሁ። አለቃዬ ሂትለር የመጨረሻውን ፖለቲካዊ ተማጽኖ አቅርቦላችሁ ነበር። ያ ተማጽኖ የወዳጅ ጥሪም ነበር። ታያላችሁ፣ የእኔ መንፈስ ከመቃብሬ በላይ ጮሆ ይመሰክራል። ይህ ቃሌ ነው። Hitler dead and the hammer and sickle flying above the German capital, surrender is a matter of time. ዮአኪም ቮን በራሱ እጅ ሳይናይዱጦ ጦ ለመሞት ያደረገው ጥረት አልተሳካም። በቁጥጥር ስር ውሎ የናዚ ባለሥልጣናት ወደ ተጠራቀሙበት የኑረምበርግ ችሎት ተወሰደ። ከቀረቡበት ክሶች መካከል ውስጥ በሰላም ላይ ማመፅ ወይም ሰላምን መግፋት ክራይም አጌንስት ፒስ የሚል አንዱ ነበር። ፖለቲካዊ ድርድርና ውይይትን ለአንድ መንግሥት ቅድሚያ ሊሰጠው የሚገባ ጦርነትንም የሚያስቀርበት መንገድ ቢሆንም አንተ ግን ለሰላም እንቢ ብለህ ጦርነትን መርጠሃል ነው ነገሩ። ፋይናል ሶሉሽን በሚባለው ሰውን በጋዝ በሚፈጨው ግድያ ላይ በጥልቅ ለመሳተፉም አስረጅ ቀረበበት። የውጭ ጉዳይ ሚኒስትር ሆነ የናዚ ጦር በወረራ በያዛቸው አገራት ውስጥ የተያዙ አይሁዶችን ወደ አሽዩቲዝ የማጎሪያና መግደያ ማዕከላት እንዲጓጓዙ ኤምባሲዎችን አዛሃልም ተባለ። ሌሎች ሌሎች የጦር ወንጀሎችና ጭካኔዎችም ተዘረዘሩለት። ዮአኪም እንደ አንዳንድ አምባገነን ሎሌዎች ተላላኪ ነበርኩ ብሎ አላስተባበለም። ገድልሃል ሰላም ላያምጽሃል ሲሉት ይህ እኮ ስራዬ ነው እያለመለሰ ባይገርማችሁ ሂትለር አሁን መጥቶ ይህንኑ ደግመህ አድርገው ቢለኝ ሳላወላው ልፈጽመዋለሁ ሲል በርግጥም ዳኞችን አስገረመ። በመጨረሻም በስቅላት እንዲቀጣ ተወሰነ። በናዚ መሪዎች ታሪክ በስቅላት የተቀጣ የመጀመሪያው ሰውም ዮአኪም ቮን ሪበንትሮፕ ሆነ። የስቅላት ቅጣቱን ያስፈጸመው አሜሪካዊው ሃምሳ አለቃ ጆን ውድስ ይባላል። ይህንን ወታደር ታይም መጽሔት ስለ ሚኒስትሩ የመጨረሻ ደቂቃዎች ጠይቆት ነበር። ጆን እንዲህ አለ። ነፍሱ እስከምትወጣ 14 ደቂቃዎችን ቆሜ ጠብቄዋለሁ። የመጀመሪያው ሟች ስለነበር መጀመሪያ የሰቀልነው እሱን ነው። በመጨረሻ የምትናገረው ነገር አለህ ወይ ስል ሳልሰቅለው ጠይቄው ነበር። እግዚአብሔር ጀርመንን ይጠብቅ ፈጣሪ ለነፍስ ምህረት ያድርግ ለዓለም ሰላምን ያምጣ አለኝ አንገቱ ላይ ገመዱን ሳጥልቅለት ጠብቆ ደግሞ በሰላም እንገናኝ አለኝ በመጨረሻም እሱንና በዚህ ዕለት የተሰቀሉ ሌሎች ዘጠኝ የናዚ ሹማምንት አስከሬናቸውን አቃጥለን አመዱን ወደ ኢሳር ወንዝ ጨምረነዋል በማለት አብራርቷል። ሶቪየቶች እንደ ሂትለር ያሉ ሰዎችን ከዓለም ያሰናበቱበትን እንደ ዮአኪም ቦን ሪቨንትሮፕ ያሉ ሰዎችን ለፍርድ እንዲበቁ ያደረጉበትን ድል ትናንት ሩሲያ ለሰማንያኛ ጊዜ ድል ባለ ድግስ አክብረዋለች። የሶቪየቱ መሪ ጆሴፍ ስታሊን ያስገኘውን ድል የሩሲያው ፕሬዚዳንት ቪላዲሚር ፑቲን ሰማንያኛ ዓመቱን ሲያከብሩ የተለያዩ አገራት መሪዎች በሞስኮቭ ተገኝተው ታድመዋል። የኢትዮጵያው ፕሬዚዳንት ታዬ አጽቀ ሥላሴም እዚያ ነበሩ። ታያዝቀስላሴ ልክ እንደ ዮአኪም ቮን ዲፕሎማትና ሚኒስትር ነበሩ። ሂትለር ሚሊዮኖችን ሲፈጅ በአምባሳደርነትና ሚኒስትርነት ያገለግል የነበረው ዮአኪም ቮን እንደነበረው ሁሉ አብይ አህመድም ሚሊዮኖችን ሲጨርሱ አምባሳደርና ሚኒስትር የነበሩት ታያዝቀስላሴ ነበሩ። ዮአኪም አምባሳደር ሆኖ በእንግሊዝ የሂትለርን ገጽታና ጦርነት ለማዋደድ እንደሰራው ሁሉ ታያዝቀስላሴም በኒውዮርክ ይህንኑ ለማድረጋቸው የጸጥታው ምክር ቤት ምስክር ነው። ዮአኪም የሂትለር የውጭ ጉዳይ ሚኒስትር የተደረገው ከእንግሊዝ ተጠርቶ ነበር። ታዬ አፅቀ ሥላሴ መሰል ሹመት ከአብይ አህመድ የተሰጣቸው ከኒውዮርክ መልስ ነው። ዮአኪም በሂትለር አመራር ውስጥ እንግሊዘኛን በሁለተኛ ደረጃም ቢሆን በቅጡ ከሚናገሩ ጥቂት ሹሞች አንዱ ነበር። ታያጽ አጽቀሥላሴ እንግሊዘኛን ከነንቆቅልሾቹ ከሚችሉ ጥቂት የአብይ አህመድ ሹሞች አንዱ ናቸው። የዮአኪም ቮን መንግስት ፈጽሞት የነታያዝቀስላሴ አገዛዝ ያላደረገው ነገር አንዳች የለም። በኮንሰንትሬሽን ካምፕ ሰዎችን በማንነታቸው እየፈለገ አስሯል። እንደ ሌኒንግራድ ሁለት ዓመት ከበው አስርበዋል። የጋዝ ቻምበር ውስጥ አስገብቶ መፍጨት የሚያስችል አቅም ቢያጡ በሚንቀለቀል እሳት ውስጥ አስገብተው ሰዎችን ከነነፍሳቸው እያቃጠሉ በዳቦ እንብላቸው ወይስ በእንጀራስ ብለዋል። ጀርመን ይሁዶዎችን አንበጣዎች ብሎ እንደፈጀው ሁሉ የእነ ታያዝ ቀስላሴ መንግሥትም መንግስትም ኢትዮጵያውያንን ካንሰርና አረም ብሎ ፈርጇል። አሁንም ጽንፈኛና ሸኔ እያለ እየለቀመ ነው። እነ ዮአኪም ቦን ጌስታፖ እንደነበራቸው ሁሉ እነ ታያዝ ቀስላሴም ኮሬነገኛና ጉድግ አላቸው። እነ ዮአኪም የእጃቸውን አግኝተዋል። እነ ታያዝ ቀስላሴ ደግሞ በሩሲያ ድል ላይ ብቻ ሳይሆን እንደ ዮአኪም ቮን ባሉ የግብር አምሳያዎቻቸው ሙት ዓመት ላይ ለመታደም ሞስኮቭ ናቸው። መልካሙን ሁሉ በመመኘት ሳምንታዊውን የአምባገነኖች መዘክራችንን በዚሁ እናጠናቅቃለን።